አሰላሙ አለይኩም ወረሐመቱላሂ ወበረካተው። ውድ ቻናሌ ቤተሰቦች እንደምን አላችሁ? እንደምን ከረማችሁ? እንደምን ሰነበታችሁ? ክርስቲያን ወገኖች ሰላም ብያለሁ። ውዶችዋየ በያላችሁበት ያለ ሰላምና ዝናት ዘራመት አይለያችሁ። ውድ ሀገር የልጆች ውድ ኢትዮጵያውያን ኤርትራውያን፣ በያላችሁበት ያለ ሰላምና በያላችሁበት ያለ ዳርቻ ሰላማችሁ ብዙ ትረፍፊ በልልኝ ውድ የቤተሰቦችን ለምትሰጡኝ አስተያየት ከልብ አመሰግናለሁ። ለምትሰጡኝ ኮሜንት ከልብ አመሰግናለሁ። ውድ ቤተሰቦችን እና እንዴት ናችሁልኝ? ከኔ ጋር አልሐምድሊላ ረብን አለሚን ሁሉ ሰላም ነን፣ ሰላም ነን ብቻ አልሐምድ ሊላ ለኩልሀል። ግን የምንሰማው ዜና የምንሰማው ነገር በጣም የሚያሳዝን ነገር ነው ማለት ነው። ስብሀንላ አንዳንድ ጊዜ ማለት ነው በጣም ይገርመኛል ማለት ነው። ያኔ በቃ ድሮ ድሮ እንደዚህ ሰው መግደል ሰው መገዳደል ምናምን የለም ነበር ማለት ያኔ እኛ ህፃን ሆነ ከ2 ዓመት ምናምን በፊት ማለት ነው። አሁን ግን ስብሀን አላህ ህጻን ልጅ ጦታ ጣለ ልጅ በቃ ተገሎ የሚጣለበት ስብሀን አላህ ላላዝም ሁሉ በየቤቱ ያኔ አንዳንድ ሰው ወደ ሶሻል ሚዲያ ይወጣል ማለት ነው እና አንዳንዱ ደግሞ ዝም ብሎ ዘዋፍኖ ዝም ይላል ማለት ነው ገባቸው እና ወላይ ነው የምላችሁ ማለት ነው። ሁለት የሆነ ልጅ ሙቶ ምናምን ተብሎ አምሳ ሺህ ብር ተብሎ እናቱን ከዛ በኋላ እናቱን ያንን አምሳ ሺህ ብር ሰጥታ ከዛ እንደገና ልጁን በበነገታው ወንዝ ዳርገለው ገለው ጥለው ተገኘ ተባለ ማለት ነው። ወላይ በጣም ከባድ ነው ማለት ነው። ህይወት አንዳንድ ጊዜ ከባድ ነው፣ የምር ነው የምላችሁ ማለት ነው። አሁን ይችን እናት ምን ተብላ ነው የምትጥናናው ማለት ነው? ወላይ በጣም እንዲሁ የእውነት ነው። ሕፃን ላይ ተደፈረ እና ተገደለ ሲባል በቃ ለምን ሀገር ያለ በቃ ልጆች ናቸው ጫውታ ጠገበ ልጅ ለምን ይገደላል ማለት ነው። የእውነት ነው ምላችሁ። እኔ ወላ በጣም ነው ያዘንኩት ማለት ነው። ሀቂቀትም በጣም ነው ያሳዝን። በቃ እንድዚ እንደዚ አይነት ነገር ስሰማ ወላይ ነው ምላቸው። ቅንጭላት የሆነ ነገር በቃ አለ አይደል? ብጥብጥ ነው ምለው በቃ ሰላም ሰላም ነው ማጣው ማለት ነው። እና ይህ ልጅ ደግሞ ማለት ነው ወላይ በጣም ነው ያሳዝን። አስቡት እንግዲህስ የኔ እናት የኔ ከርታታ እናት ለልጇ መሸም ካላት ማድረቅ ትፈልጋለ፣ ማለት ነው። እናት ሁልጊዜም እናት ናት። ጓደኛ ብትሉት፣ ወንድም ብትሉት፣ ወንድም ብትሉት፣ እናንተ አባታችሁ ለእሱ ሰራተኛ እንድትሆኑ ይፈልጋል ማለት ነው። የእሱ ሰራተኛ እህትም ከሆነች እንደዛ ማለት። በእርግጥ አላህ አንዳንድ ወደዳቾ፣ ጥሩ ቤተሰቦች አሉ እንጂ ማለት ነው። አሁን ሰዓት ላይ ማለት የገባችሁ፣ በቃ እናንተ ለምሳሌ አሁን በቃ ምንድነው በቃ እኔ ከዛ በላይ በቃ እንድንሆን ማለት ነው፣ የምንፈልገው ማለት ነው። እነሱ ከና ያበታል እናትና አባት ከሆኑ ግን ወላይ ነው የምላችሁ ከነሱ በላይ እንድንሆን ነው የምፈልጉት ማለት። እና እቺ ሴት አሁን ክርስቲያን ጎረቤት አላት። እሺ፣ ዴክ ማሻአላ ጥሩ ክርስቲያን ጎረቤት አላት። ለበዓል ዶሮ ገዙ። ይሄ ልጅ ደግሞ እንግዲህ ሳይቷል። ልጅ አንዳንድ ጊዜ በጣም ወላይ ልጅ በጣም ከባድ ነው ወላይ እኔ ልጅ ማለት ነው የሆነ ቦታ ይጃት ሲሄድ ሰንቲም ካለለ በሱቅ አጠገብ ይጃታል ሄድም ማለት ነው እዛ ሱቅ አጠገብ ሲሄድ ስደርስ ያለን ሱቅ ካየችው ካሳለች ማለት ነው ገባችው እና እንዴት ዝህ ነና አንዳንድ ጊዜ እናት ማለት እና እናት እቺ ዶሮ አንድ ገዛ ከሲነሱ ስንትን እያለ ለምን አይኑ ቀላውጥብኛ ብላ እንግዲህ ታስቡት። እንግዲህ እሷ ጎመን ትሸጣለች፣ ባሏ የቀን ስራ እየሰራ ነው ያሳደጉት ይሄ ልጅ አስቡት። እንግዲህ ዘጠኝ ወር ተሸክማ ወላሂ እኔ ብቻ አንዳንድ ጊዜ በጣም ነው የሚገርመኝ። ስብሀን አላ ላዚ የሚ ሰው ልጅ ገፋበዝ ልክ ማለት ነው። እኔ የገረመኝ ለምን አባትዮን አይገሉትም ነበር ያኔ ኖርማል ነው። አይዲ አባትዮ ጋር ተጣልተው ከሆነ አባትዮውን መግደል ነው። እናትየቱ ጋር ተታልተው ከሆነ ያኔ እናትየቱ መበቀል ነው እንጂ ይሄ ልጅ ገና ምንም ነገር የማያውቅ። ማለት አስቡት እንግዲህ ሰው ቤት ይሄን ተደረገ ይሄን አንጦ ሲላ። ከዛ በኋላ እሷ ዶሮዋን ልትገዛ ሄዳ ለገባ በሌሊት ማለት ከዛ እሷ ዶሮዋን ስትገዛ ስትመጣ ይሄ ልጅ የለም፣ ተቤት ተሰውራ። ከዛ ሲፈለግ ሲፈለግ እንደገና ደውለው አጋጣሚ እሱፉት ፍት እንግዲህ፣ እንዴት እሷን ስልክ አገኙት ማለት ነው? እርግጠኛ ነኝ። የቅርብ ወዳጅን ፍራ የሩቅ ጠላትህን ምን አትበለው፣ የሚባል ተረት አለ ማለት ነው። እና ይህን ያደረገው የራሳቸው ጎረቤቱ ወይም የሆኑ ሊሆን ይችላል ማለት ነው። ግን በጣም አሳዘነኝ ማለት ነው። ስብሀን አላላዝ አስቡት። ያም ዶሮ በቃ ያን እንደገና ደግሞ አምሳ ሺህ ብር ባታ እዛ ልጅ ሴትዮዋ በፊትም ሀቢባ ቤት ልጅ የጠፋፋ አፋልጉ ብላ ፖስታው ነበር ሀቢባ ማለት ነው ከዛ ከዛ በኋላ ማለት ነው እንደገና ደውላ ሃምሳ ሺህ ብር አንጪ ልጅሽን እንለቅልሻለን ምናምን ብላ ከዛ ለሀቢባ ተናግራታል። ከዛ ከፍላ ይችን ሴት ልጇን ይለቁብኛል ብላ ሃምሳ ሺህ ብሩን እንትንትላለ ማለት ነው ሹፌ ጉድ። ከዛ በኋላ ልጁን በበነገታው ምን ታረግ ምን ቢያረግ ጥሩ ነው ወዝ ዝጣ ገለ ይጥሉታል። እኔ እኮ ማለት ነው እሺ ግድ ግን ሰው ገለው፣ ምን አይነት እህል ነው የሚበላቸው? ምን አይነት እንቅልፍ ነው የሚተኙት? ማለት ነው። እኔ ወላሂ ነው የምላቸው የሆነ ነገር ሰው በድ የሆነ አስቀይሜ ከሆነ ወላ እንቅፋል ያችን ሴት ወይ ቅርታታ አላልኩኝ ወይ ደውላ ይቅርታ ካላለች ጭራሽ ሰላም አይኖረኝም ማለት ነው። የእውነት ግን እነሱ ደርሰውብኝ እነሱ ሰርበ ከሆነ የራሳቸው ጉዳይ ያኔ ጠርግ ይባሉ። ምክንያቱም እነዚህ ለእኔ የማይጠቅሙ ሰዎች ናቸው ማለት ነው። ገባቸው አንዳንድ ጊዜ የሚያጠቅሙንም ሰዎች ከህይወታቸው ማስወጣት አለብን ማለት ነው። ከዛ እነች ሴት በጣም አሳዘነች። ሸፍ ጉድ ወላይ ልጇንች ልጅ እንግዲህ ጎመን ሽጣ ዘጠኝ ወር በሆዷ ተሸክማ አደገልኝ አላደገልኝ ብላ ተታመም ታማመን ብላ አስቡት እንግዲህ። ግን ያቸውት የሰው ክፋት ማለት ምን አለ እሱ አባትየውን በገደሉ ምን አለ እናትየውትን በገደሉ ወላይ እኛ ልጆቻችን ባይገሉብን ምን ችግር አለ? ልጆቻችን ባይደፍሩብን ምን ችግር አለ? ወላይ እና ወላይ ህይወት ከባድ ነው። እኔ ይሄ ልጅ ወላይ ቆሽ ልጅች እናት አሁን ምንድን ነው የሚያጽናናት? እርግጠኛ ነኝ ኢትዮጵያ ህግ የለም፣ ፍትህ የለም። ሲጀመር ማን በቃ አለቀ ሆ ሆ ሆ ይላል አበቃ ይደፋፈናል በዛው ማለት ነውና አላ ሀገራችን ሰላም ያርግልን። ውድ ቤተሰቦቼ ወላ እኔ በጣም ነው የከፋኝ ማለት ነው። ወላ ነው ምላችሁ ልጅ ነው የመሰለኝ ሀይቃትን ወላ እንዴ ወላሂ እኔ ከርታታ እኔ እኔ ከርተቲ ወላሂ እንደ እቺን ሴት አሁን እንዴት እና እኔ እንጀም ቸምን ቃል አጥናናት እናንተ አሞ ታሞኮ አላ ሰጠልኝ ማለት ነው ዘ ታመመባቸው አሳከማቸው አልጂናለ ሞተ ከላስ አልሀምዱሊላሂ ለኩል የራሱ ቃና የራሱ ወሰደው ወሰዶ ማለት ነው ይህ ችግር የለውም እናንተም በቃ ያን ሶብሪ ይኖራቸው ግን ይሄ ህጻልጅ ሰው ገሎት እንዴት ነው እንዴት ነው ከናት ይይቱ ቅንጭላት ላይ የሚጠፋላት አንዳንድ ጊዜ ወላይ ከባድ ነው እና ወላይ ህፃን ልጅ እንደዛ ያደርጉ ጥሩ ነው ወላይ እና ይቺ ሴት አሁን ፍትም አገኘ በቃ፣ እንጃ ወላይ። ምን አለ ኢትዮጵያ የገደለ ቢገደል ቢባል የእውነት አንድ ሰው አይሞትም ነበር። ኢትዮጵያ ላይ አንድ ሰው ሰውን አይገልም ነበር ማለት ነው። አላህ ስብሓነሁ ሀገራችን፣ አላህ ሰላም ያርግልን። እኛንም አላህ ወጥቶ ከመቅረት ይጠብቃል። እንደው በስደት ያለ ነው መቸም፣ መን ላይ ፈርዶብና ሊሰው ስቀቅ እንደዚህ ከሆነ ሲሉ ልጆቻችን ናቸው ትዝ የሚሉ እስ ያለ ሀገራችን ሰላም ያርግልን። በዱ አነባሳሳ ወላሂ ነው የምላቸው እኔ። እንደ ወላ እንደዚህ አይነት ነገር ስሰማ አገሬ መግባት ነው የምመኘው ማለት ነው። ግን ሳስበው ደግሞ በቃ እኔ እንጃ። አንዳንድ ጊዜ ህይወት ከባድ ነው እና ውድ ቤተሰቦቼ ቻናሌን አስተዳርጉልኝ፣ ስወዳችሁ ቻናሌን ብቻ አስተዳርጉልኝ ሮች